በቃ እኔ ልጅ ወዴት? እኔ ልጅ አስቀየምኩሽ? አይ አላስቀየምከኝ። ታምሜ እያሉ አርክ መች ነው አይደል? አይ አንተ አታስታውስም እንዴ? እንደ ታመምኩ አስታውሳለሁ። ሌላስ ምን ታስታውሳለህ? ዛሬ ሥራ ነው። ሌላስ? እኔ እንጃ። ይቅርታ ግን ስምሽ ማነው? እኔን አታውቀኝም? አውቅሽ ነበር፣ አሁን ጠፍታኝ መሰለኝ። ታሞ ያሳልፍከውን አንዱን ማታስታውሰው? ስንት ጊዜ ታመምኩኝ? እስኪ እንገርኝ እኔ ልጅ። ቆይ አንተ አታውቀውም? አስጨነኩሽ መሰለኝ ምን ዘምስ? አስታማሚ። የልጃችሁን ልደት መቼ ነው? እንግዲህ? ልጅ እኮ አልወለድም። እስካሁን ልጅ የላችሁም ውለድ ልጅ። ከዚህ በኋላ የኔ ፍቅር ማለታችን ለምን አልችልም ምን ሆነሃል? አሁን ሰውየው ነቅቷል። ያን ሁሉ ነገር አድርገሽ የሚለቅሽ ይመስልሻል? አይመስለኝም፣ ግን ሰውየው እረስቷል። እረስቷል ማለት ማን ነው? ጎረምሳው ዳኒ ይባላል፣ የቲና ወንድም ነው። ቲና ማን ነው እንዴ? አባዬ፣ ይሄም ጠፋ እንዴ? ሚስቴ ናታ። አንደኛ ካሌብ ፊልድ ሊወጣ ነው፣ ሁለተኛ ሰውየው ማስታወሳ አቁሟል እና እናም መርሳቱን ተጠቅመን የምንፈልገውን ነገር ሁሉ እናደርጋለን። አንቺ ልጅ ገና እኮ ከረ ሰው ለትቀ ነው አውቃለሁ እረስቷል። አንድ ሳምንትም ሁለት ሳምንትም ምንም ለውጥ የለውም። አንቺን ተከትዬ ገደል ገባ ነው። እኔን ተከትለ ሀብት ውስጥ ነው የገባው። በመቼ ነው መራመድ የቻልከው? ያየህን ቀን መንገድ ላይ ያየው ቀን መንገድ ምን ያስቀሃል? መራመድ ከቻልኩ በኋላ እኮ አልወጣም። ቀጣይ እርምጃችን ደግሞ ይህን ሰው ነገር

ዳኒ እንዳላት ቲና ለሁሉም ነገር ትንቀለቀላለች፣ ትቸኩላለች። እና አሁን ደግሞ ከዳኒ ጋር ሊሳሳሙ ሲሉ ነበር ካሌብ ወደ ውስጥ የገባና ድንገት የደረሰባቸው። መቼም አይቷቸዋል፣ ግን ምንም ነገር አይናገራቸውም። ያው ሁሉንም ነገር ስለሚያውቅ ማለት ነው። እነሱ ግን እሱ ራሱ ከዛ ዞር እስከሚሉ ድረስ ከዛ ሂዶ እስከሚሩቁ ድረስ ቢታገሱ አሪፍ ነበር፣ ግን እዛ ጋ ቸኮሉና ለመሳሳም ሲሞክሩ ነበር። ካሌብ ስልክ ረስቶ ወደ ውስጥ ሲመለስ እዛ ጋ ያያቸውና በጣም የደነገጡት ማለት ነው። ድንጋጤያቸው ግን ያው መጀመሪያ ሽማግሌው መጥቶ ቆሞ እንዳዩት አይሆን ቢሆንም ቲና እንደውም ዛሬ ሽማግሌው ቆሞ ስታይ ራሷን ነበር የሳተችው እዛ ጋር ራሷን የሳተችበት ምክንያት ሁሉንም ነገር ሽማግሌ እያቃል እስከ ዛሬ ድረስ ስናደርግ የነበረውን ነገር እንዳለ ስናወራ የነበረውን ነገር እንዳለ በቃ ተጋለጠብን አለቀልም በሚለው ነበር እዛ ጋር ደንግጣ ራሷን የሳተችው ማለት ነው ዳኒ ደግሞ ምንም አልተናገረም እዛው ደርቆ ነበር የቆመ ቲና ግን ወደ መኝታ ክፍል ሄዳ እዛው ካሌብ ትንሽ አረጋጋትና ወደ ሳሎን ሊመልሳት ሲፈልግ ራሱ አይሆንም እዚሁ ልቀመጥተኝ እንዳትሄድ ብላ ካሌብን እጁን ይዛው ነበር በስተ መጨረሻ ግን ሽማግሌው ምን ሊያደረግ እንዳሰበባ አናውቅም። ግን ነገሮችን ሁሉ እንደረሳና ምንም ነገር እንደማያስታውስ እየነገራቸው ነው። ያ ነገር ደግሞ ቲና እንደ መልካም እድል ነው የወሰደችውና ሽማግሌው ምንም ነገር አያስታውስም፣ ይሄ ነገር ደግሞ ለእኛ ጥሩ ነው ብላ አሁን ደስተኛ ሆናለች ማለት ነው። እሷ እንደውም ብዙ ነገር ስታደርግ የነበረውን ሽማግሌውን ለመግደል፣ ከዚህ በፊትም በትራስ ስታፍነው ነበር፣ ሽማግሌውን ለመግደል ሞክራ ነበር፣ መድኃኒት አብልታ ሽማግሌውንም እንዲሁ ዊልቸር ላይ እንዲቀር ያደረገችው እሷ ነበረችና ያንን ነገር ሁሉ እሷ እንዳደረገች ሽማግሌው ፍለፊት ደፍራ ቆማ እያወራችው እየነገረችው ነበር ትሁትን ራሱ መግደል እንደምትፈ እሱ ፊት ለፊት ቆማ እየነገረችው ነበር። ይሄንን ሁሉ ስለሚያቅ ሽማግሌው አሁን በቃ እንደዚህ ከቆመ ጤንኛ ከሆነ ከተራመደ የሆነ ነገር ያደርገናል የሚለውን ነበር ፈርታያን የደነገጠችው። አሁን ደግሞ መርሳቱ ጥሩ አጋጣሚ ሆነላትና አሁን ደስተኛ ሆና ከዳኒ ጋር ሌላ እቅድ እያቀደች ነው። ሽማግሌው ምንም ነገር ስለማያስታውስ አንዳንድ ነገሮችን እናስፈርማለን፣ ንብረቱን ወደ ራሳቸው ለማድረግ አንዳንድ ነገሮችን እናስፈርማለን ብላ ነበር ያሰበችው። ካሌብ ያው ፊልድ ሊሄድ ስለሆነ ማለት ነው። ዳኒ ደግሞ እዚህ ጋር አትቾክ እያላት ነው። እሱ ባለው ነገር በጣም እየተሳቀቀ ነው። ሽማግሌው ምንም ነገር አላስታውስም ቢለው ራሱ ዳኒ ደግሞ ምንም እንደ በፊቱ ነጻ ሆኖ ሊቀመጥ አልቻለም። ከዚህ በፊት ሽማግሌው ላይ ሲያደርግ የነበረው እንዳለ ሽማግሌ የሚያውቅ እየመሰለው ሽማግሌውን በሙሉ አይኑ ራሱ ለያው አልደፈረም እና ተሳቋል። ከዛ ቤት መውጣት ይፈልጋል እሱ። ቲና ደግሞ በቃ ትንሽ ታገስ ትለዋለች። እዛ ቤት እንዲቀመጥ ትፈልጋለች። እሱ ደግሞ ዛሬ እንደውም ሲላት የነበረው አንቺ ኮ መጀመሪያ እዚህ ቤት የገባሹ ሚስቶ ነች ነው የገባሹ እኔ ደግሞ ምን ቤት ነኝ ተሳቀቁ እኮ እያላት ነው እሱ። ከዛ ቤት መውጣት ይፈልጋል። እሷ ግን አሁን ካሌ ፊልድ ሄዷል። ነገሮች ሁሉ ይመቻችልናል። ሽማግሌው ምንም አያውቅም እኛም ስራችንን እንቀጥላለን ምንም ማስታወስ አይችልም እያለችው ነው ቲናን ደግሞ ከሁሉም ነገር በላይ በጣም ያስደስታትና በጣም መልካም ይሆንላ ሽማግሌው ሌላ ነገር ሳይሆን ስሟን ራሱ አያስታውስም እሷ ማን እንደሆነች አያስታውስም እዛ ጋር ካሌብንም ሁሉንም ነገር እንደረሳ ነበር ዛሬ እንደውም ቲናን ልጃችሁ ሲሄን ያለው ብሎ ሲጠይቃት እሷ ልጅ አልወለድንም ብላው ነበር ሽማግሌው እዛ ጋር ድራማ እየሰራባቸው ያለው ልጅ እንዳላቸው ነገር እንደሚያውቅ ነበር አክት ሲያደርግ የነበረውና ምንም ነገር እንደማያስታውስ ሲነግራት እሷ በቃ ልጅ የለንም እያለችው ነበርና ካሌብን ውለዱ ብዬ እነግረዋለሁ በቃ እያላት ነበርና ይሄን ይሄን ሁሉ ነገር እሷ እንደ መልካም እድል ወሰደችውና አሁን ደግሞ ሽማግሌው ምንም ነገር ስለማያስታውስ ንብረት ራሱ እንደሌለው እየነገራት ነበር። እዛ ጋር ካሌብ የሆነ ብር ይስጠኝና ቲና ላደረገችልኝ መልካም ነገር ሁሉ ያኔ ሽማግሌው ታሞ በነበረበት ሰዓት እሱ እዛ ጋ እየነገራቸው የነበረው ቲና በብዙ ነገር እንደተንከባከበችው ብዙ ነገር እንዳደረገችለት እየነገራቸው ነው። እሱ ነገር ደግሞ ለእሷ ጥሩ ነገር ነው። ይሆንላ ሽማግሌው ምንም አያስታውስም። ጭራሽ እንደውም እኔ ያደረግኩትን ነገር ከማውራት ይልቅ እኔ መልካም ያደረግኩለት እየመሰለው የኔን ስም እያሞጋገሰ ነው የሚለው ነበር። እዛ ጋ በጣም ደስ ብሏት እየሳቀች ከዳኒ ጋም ለካሌብም እየነገረች የነበረው አሁን ደግሞ ሽማግሌው ምንም ንብረት የለኝም ብሎ እዛ ጋ እሷ ላደረገችለት መልካም ነገር ካሌብ ብር ከሰጠኝ በዛ ብር ለሷ ስጦታ እገዛላታለሁ እያለ ነበርና፣ ምንም ንብረት እንዳሌለው ነበር ሲነግራት የነበረውና፣ እሷ ሽማግሌው ምንም ንብረት እንዳሌለው የሚያውቅ ከሆነ በቃ አንዳንድ ነገሮችን አንዳንድ ፋይሎችን አምጥተን እናስፈርማለን ያሉትን ንብረቶች ወደ ራሳቸው ለማስዞር ማለት ነው። ያንን ነገር እናስፈርማለን ብላ እያሰበች ነው። ያው እዛ ጋ ካሌብ እንቅፋት እንዳይሆንባቸው እሱ ደግሞ ፊልድ እየሄደ ነው። እሷ በዚህ በዚህ ደግሞ ሽማግሌውን እየያዘችው ነው ማለት ነው። አሁን ደግሞ ሽማግሌው እንደውም ያኔ በፊት ጤነኛ ሆነ ሳትታም በፊት ምን ነበር ስታደረግ የነበረው ብላ ስትጠይቀው ከጓደኞቹ ጋር መጠጣት እንደሚወድ ምናምን ሲነግራት ነበር። ያን ራሱ ወጣ ብለን ለምን አትጋብዥኝም ለምን መጠጥ አትገዥልኝም እያላት ነበር፣ እና እሱ ራሱ ደስተኛ ሆና ተቀብለዋለች። አሁን ምናልባት የሚያሰጋው የሚያስፈራው የሆነ መጠጥ ልጋብዝ ብላ ይዛ ወጣ ሽማግሌው ሳያቅ ደግሞ በአንዳንድ ነገር አሁን እሷ ተንኩላን አላቆመችም። ያው ሽማግሌው እሷ ያደረገችውን ነገር እንደረሳላት ነው እንጂ ያሰበችው ከዓላማው አልተመለሰችም። እነሱን ለመግደል እነሱ ላይ ተንኮል ማድረግ የሚለውን እሷ አልተወችም። አሁንም ከዳኒ ጋር ያንን ነገር መቀጠል እንደምትፈልግ ነው የምታወራው። ግን ደግሞ እዛ ጋር ሽማግሌው እውነት ተዘናግቶ በመሃል የሆነ መጠጥ ልግዛል ብላ የሆነ ነገር ከጨመረችለት በሚለው ነው እንጂ እዚህ ጋር ሽማግሌው ደና አድርገው ሁለቱንም እየሸወዳቸው ነው እሷንም፣ ዳኒንም ማለት ነው። ካሌብም አሁን ከቤት ወጥቶ ሲሄድ ትሁትን ትንሽ ጊዜ ብቻ ታገሽን፣ አባዬ የሆነ ነገር አድርጎ ከዚህ ቤት ሁለቱን ያወጣቸዋል እያለ ነው የካሌብ አባት። ግን አሁን እዚህ ጋር ነገሮች ረሳው ብሎ ደግሞ ሌላ ነገር ምን ሊያደርጋቸው ሰዎቹ እንዳሰበ አናውቅም። በምን ሊያስደነግጣቸው በምን ከዛ ቤት ደግሞ እነሱን አዋርዶ ሊያስወጣቸው እንዳሰበ ባናውቅም ማለት ነው። ካሌብ እዚህ ጋር የምትበሉትን ምግብ የምትጠጡትን መጠጥ ራሱ በጥንቃቄ ተከታተሉ እያላቸው ነው። ያው እሱም ያውቃል የሆነ ነገር እንደሚያደርጉ፣ ሁለቱንም ይጠረጥራቸዋል። ለዛም ነው አሁን ፊልድ ሲሄድ በጣም ራሳቸውን ጠብቆ ብሎ የነገራቸው ና እሱ አሁን ፊልድ ሲሄድ እዛ ስራ ቦታ ደግሞ ሰው ስለሚያስፈልግ ቲና እዛ ጋር ሽማግሌው ቤት እንዲውል ነበር የምትፈልገውእና ና ሽማግሌው ከዚህ በፊት ያሳለፋቸው ነገሮች አንዳንድ ነገሮችን ለማስታወስ እንዲረዳው በሚል የነገረት ዛጋ ለማስታወስ እንዲረዳው እዛ ስራ ቦታ ሄዶ ቢውል እዛ ስራው ቦታ ቢቀመጥ አንዳንድ ነገሮችን ቀስ እያለ ማስታወስ ይችላል ይችላልና ሹፌሩ እያደረሰው ቢመልሰው ይሻላል እያላት ነበር። ግን ቲና እዛጋ ያንን ነገር ልትቀበለው አልፈልገችም። ሽማግሌው ቤት እንዲሆን ነው እሷ። ምንም ነገር ነገሮችን እንዲያስታውስ አልፈልገችም። እዛጋ አውቃ ካሌብን እንደዛ ከሆነ ጥሩ ነው ነገሮችን ቀስ በቀስ እያስታወሰ ይሄዳል። አሁን እኮ ዋናው ነገር ቆሞ ተራምዶ መሄዱ ነው። ሌላው ደግሞ የማስታወስ ነገሩ ቀስ በቀስ ይመጣል እያለችው ነው። ግን እሷ እዛጋ እንዲያስታውስ አልፈልግም እውነታውን በሷ ሂሳብ እውነታውን በሷ ምልከታ ሽማግሌው ረስቶ ቢሆንና እውነት ረስቶ ቢሆንና እነሱ ያደረጉትን ነገር ቢያስታውስ ያ ነገር ለነሱ መጨረሻ እንደሆነ ስለምታውቅ በታመር ሽማግሌው ያለፈ ነገሮችን እንዲያስታውስ አትፈልግም ሷ። ሌላው ነገር ደግሞ ስለ ትሁት ጉዳይ አሁን ሽማግሌው እዛጋ ነገሮችን ከረሳ እሷ ትሁትን የትሁትን መጥፎነት ለሽማግሌው መንገር ትፈልጋለች። ዛሬ ች ቤች ልጅ ኮዋ ትታዘኝ አይታ ታል አይደል ያለች ለሽማግሌው እየነገረች ነበር። ሽማግሌው አሁን እዛጋ ትሁት መጥፎ ነች ብላ ከሷጋ የሷ ወገን ሆኖ ትሁትን ከቤት እንዲያባርር ፈልጋ ነበርና ሽማግሌው ግን መለስ አድርጎ ትሁት እኮ በጣም ጥሩ ልጅናት ብሎ ነግሯታል። መጀመሪያም ሲያወራ የነበረው ትሁትና ቲና ነበሩ ሲንከባከቡኝ የነበረው ያኔ ታመሜ ዳኒ አልተንከባከብኝም ብሎ ነው። እዛ ጋር እየነገራቸው ከዚህ በፊት የሆነ ነገር ያስታውሳል። የሚያስታውሰው በነሱ ምልከታ ቲናና ትሁት እሱን እንዳገዙትና እንዳስታመሙት በአንዳንድ ነገሮች እንደደገፉት ነው። ያ ነገር ስላለ አሁን እዚ ጋር ቲና ደግሞ ትሁት መጥፎ ልጅ ነች ብላ ስታወራ ትሁት እኮ ጥሩ ልጅ ነች ብሎ እየነገራት ነበርና እሷ የፈለገችው በቃ ለምንድን ነው እሷን ማተታጀያት የልጄን ሚስት ለምንድን ነው እሺ ማታያት እያለ ትሁትን እንዲቆጣትና እሷን ከዛ ቤት ይት እንዲያባርላት ነበር የፈለገችው እሷ። አሁንም ይሄ ነገር በጥሩ አለፈና ሽማግሌው ያለፈው ነገሩን ረሳልን በሚለው ከጥፋቷ ልትመለስ አልፈለገችምእና አሁንም ለትሁት ያላትን ጥላቻ እየቀጠለች ነው። እሷን ከዛ ቤት ማውጣት ትፈልጋለች። ትሁት ደግሞ በፊትም እዛ ቤት መሆን አፈልግም፣ እሷ ሽማግሌውን የሆነ ነገር ያደርጋሉ በሚል ነበር እዛ ቤት የተቀመጠችው። ሽማግሌውንም ደግሞ ቶሎ ይሄን ነገር ጨርስ ከቲና ጋር የጀመርከውን እልህ፣ የጀመርከውን ግብግብ ያን ነገር ጨርስና እኔም ወደ ቤተሰቦቼ ልሂድ ቤተሰቦቼ ናፍቀውኛል ብላው ነበር። አሁን ደግሞ ለዛ ይመስለናል ካሊ መጨረሻ ወደ ፊልድ ወደፊል ሲሄድ በር ላይ ትሁት ትንሽ ታገዢ ትንሽ ቀን ብቻ ነው አባዬ የሆነ ነገር አድርጎ እነሱን ከዚህ ቤት ያስወጣቸዋል ብሎ እየነገረት ያለው ትሁት ግን በቃ ስልችት ብሎታል፣ እዛ ቤት ያለው ነገር ስልችት ብሎታል። ከዛ ደግሞ ቤተሰቦቿ እየደወሉ እንድትመጣ እየነገሯት ነው፣ እሷ ወደ ቤተሰቦቿ መሄድ ትፈልጋለች። እና ለዛም ነው አሁን ካሌ ብዚ ጋር ትንሽ ጊዜ ብቻ ታገዥኝ ሲላት ራሱ እንደ በፊቱ በሙሉ ልብ አይደለም እሱን እሺ ያለችው ያው ትንሽ ጊዜ ስላለዋት ያንን ነገር ደግሞ ታግሳ ልትጠብቃቸው እሺ ብላለች ማለት ነው። ሽማግሌው ግን አሁንም ጊዜ ሊሰጣቸው ወይ ደግሞ ከቅጣታቸው ሊመለሱ ይሆን የሚለውን ሊያስተምራቸው ፈልጎ ይሁን ባናቅም አሁን ከዚህ በፊት የሆነ ነገር ሰርቷል። ምናልባት ደግሞ አሁን እዚህጋ ደግሞ ነገሮችን ረሳው ብሎ ከነገራቸው ያን ያደረጉት ነገር ራሱ ቆጭቷቸው ወደ በፊት መነታቸው ከቅጣታቸው ይመለሳሉ ይሆን እንዲ ብሎ ጊዜ ሊሰጣቸው ይመስለናል አሁን እዚህጋ ቆሞ እንደተራመደ እዚጋ ጋር ሳይቶ ከዛን ደግሞ ነገሮችን እንደረሳ የእሱ በመርሳት ውስጥ ደግሞ እነሱ ከጥፋታቸው ተጸጽቶ ያን ነገር ማድረግ ያቆማሉ ወይስ ይቀጥላሉ የሚለውን ለማየት ይመስልናል በቀጣይ ክፍል ደግሞ የሚፈጠረውን አብረን የምናየው ይሆናል ማለት ነው